ያንን ገዳይ ሰውዬ ላክሽው አንችንሽ በጩቤያ ወግተሽ ታስገድይ ነበር። አይደለም አባዬ ስለምታወራው ነገር እኔ ምንም አልገባኝም። ቆይ እሺ፣ እኔ ምን አድርጌ ነው ለምን አተውኝም? እኔ ምንም ነገር አላደረኩም። ምን ቆይቲና ለምንድን ነው ከህይወታችን ማትወጪ ለምንድን ነው ተዋት። በቃ ከነገ ጠዋት ጀምሮ ልብስሽን ይዘሽ ከዚህ ቤት ውልቅ በይ። በድጋሚ እንዳለሽ ውጪ። ማታ እሷ አልነበረችም ታስገድለኝ ሞከረች።

ቲና እኔ ለአንቺ ምንም አይነት ፍቅር እንደሌለኝ ታውቂያለሽ አይደል? ስለዚህ እሷን መርጠሃል ማለት ነው። መጀመሪያውን ቢሆን ምርጫ ውስጥ አልነበረች። እሷ ምርጫ የሌላት ምርጫ ነች። ወደ ሀገራችን እንድንመለስ ፈልጋለሁ። እኔና አንቺ እንደ ድሮአችን በሰላም የፍቅር ህይወት እንድንኖር ፈልጋለሁ። ማ እኔን ከአንተ ጋር በሰላም ምኖር ምርጫሽ እኔ ብቻ ነኝ። ሌላ ምርጫ የለሽ። በሰላም እንዲኖሩ ከፈለግሽ በዙሪያሽ ያሉ ሰዎች አሁን ያልኩሽን በደንብ አስብበትና መልስሽን እጠብቃለሁ። መልሱ ታዲያ እሺ እንዲሆን ይፈልጋሉ። አሁን አርጅቻለሁ። ከወጣት ጋር ታግዬ ትሁትን ነፃ ማውጣት አልችልም። እግን ፊት ብትቆሙ በጉልበትም ቢሆን ከትሁት ጎን ያለው አንተ ነው። ስለ ሰውየው ግን ማወቅ ይኖርብናል። ሰውየው ማን ነው? ለምንድን ነው የሚከታተልሽው? ቲና አሁንም የካሌብን አባት ማስወገድ የሚለውን ነገር ተስፋ አልቆረጠችምና በስተመጨረሻም ያዘጋጀችው ሻይ ለሱ ይመስላል ማለት ነው። እዛ ውስጥ መድኒት ጨምራ ከዛን ትሰጠዋለች። ሽማግሌው ከሞተ በኋላ ብቸኛው የሀብቱ ወራሽ ደግሞ ካሌብ ነው እና እሷ ደግሞ የካሌብ ህጋዊ ሚስት ስለሆነች እዚ ጋር ፍች ያልፈጸሙ ያኔ ደግሞ ንብረቱን ግማሹን ትካፈላለች። እሱን አስባ ነው። አሁንም ተስፋ ሳትቆርጥ በብዙ ነገር እየሞከረች ያለች ማለት ነው። በዛ በኩል እንደውም ትውትን እያደናት ትውትን እየፈለጋት ያለ ሰውዬ የካሌብን አባት ይገልልኛል ብላ በዛ ልክ እርግጠኛ ሆና ነበር። ሰውየው የካሌብን አባት አልቻለም። እናም ደግሞ ሰው መቶ መንገድ ላይ ጮበት ነበርና ደንግጦ ነበር የሄደው። አሁንም እሱ ተስፋ አለው። ሌላ ቀን አለ፣ ሌላ ቀንም ይሄንን ነገር ማድረግ እንችላለን እያለ ነው። እሷ ደግሞ በዚህ መሀል አሁን እያደረገች ያለችው እሱ የሚጠጣው ሻይ ውስጥ የሆነ መድኒት ጨምራ ልትሰጠው ይመስላል ማለት ነው። የካሌብ አባት ግን ወደ ቤት ሲመጣ ከአንዳንዴ ነበር ይሄንን ነገር ያውቀው። እሷ ነች ያንን ነፍሰ ገዳይ ሰውዬ ቀጥራ እኔን ለማስገደል የሞከረችው የሚለውን ነገር ከአንዳንዴ ነበር ራሷ ነች እንደዚህ የምታደርገው ሌላ ሰው ማንም ይሄንን ሊያደርግ አይችልም ብሎ ነው የሚያስበው እሱ ያው እስከሚያውቀው ድረስ ምንም አይነት ጠላት የለውም በስራ ቦታም በሌላ ቦታም እንደዚህ እሱን ለነብስ የሚያሳድደው ሰው የለም እሱን ለማጥፋት ወይ ደግሞ እሱን ለመግደል የሚፈልገው ብቸኛው ቲና ብቻ ነችና ለዛም ነው ከአንዳንዴ እሷን የጠረጠራት ማለት ነው እዚህ ጋር ደግሞ እሷ ሲታወቅባት እንደዚህ ስትጠረጠር ትሁትን ከሚያግታት ሰውዬ ጋር አሪፍ ጫዋታን የተጫወቱት ማለት ነው ያው ትሁትን የሚያግታት ሰውዬ ለትሁት ደውሎ በእሷ ምክንያት በትሁት ምክንያት የካሌብን አባት ሊጎዳው እንደፈለገ ሀገ አድርጎ ነው እዚ ጋ። በዚህ መሃል ደግሞ ቲናን ነጻ ያወጧትና ቲና ከዛ ቤት ትባረር የነበረው በዛ ምክንያት ሄዳነችው ትሁትም እዚ ጋ ስለምን የምታውቀው ነገር የለም። ከዚህ በፊትም ጨለማ ውስጥ ማታ እሷ ሱቅ ስትሄድ ከሰውየው ጋር የሆነ ድራማ ሰርተው ትሁትን እዛ ጋ እንዳዳነቻት አድርጎ ነው ቲና እዛ ቤት ውስጥ ታማኝነት እንድታገኝ ያደረጉ ማለት ነው። እዚ ጋ ደግሞ ትሁት እሷ ምንም አላደረገች፣ ምንም ጥፋት የለባትም በእኔ ምክንያት እንደዚህ የሆንኮ ብላ የካሌብን አባት ነግረዋለችና አሳምናዋለች ማለት ነው። እሷ ያመነችው ትሁት እዚ ጋ ቲና እንደዚህ አታርግም ብላ በዚህ ልክ እርግጠኛ የሆነችው ይሄ እሷን የሚያሳዳ ሰውዬ ደውሎ ማታ የላኩልሽ መልእክት ደረሰች፣ አይደል ያው ለማስጠንቀቂያ ያክል ነው ብሎ ያንን ነገር ከነገራት በኋላ ነው ትሁት አሁን ላይ እያሰበች ያለችው። ይሄ ሰውዬም እያላት ያለው እኔ ጋ መተሽ ወደ ፍቅራችን ተመልሰን ወደ ሀገራችን እስካል ተመልሰን ድረስ በዙሪያ ያሉ ሰዎች እንዳለ ተጎጂ ናቸው ብሎ በዙሪያ ያሉ ሰዎች እነሱን እንደሚጎዳቸው አድርጎ ነው እዚህ ጋ እሷን እያስፈራራት ያለው ማለት ነው። ትሁት ያው ምንም ነገር ማድረግ አችለም እዚህ ጋ እነሱ ከሚጎዱ እኔ ወደ ሌላ ቦታ ልጥፋ ብላ ይሄንን ነገር እያሰበች ነው ግን ደግሞ የካሌብ አባት ያ ነገር እንዲሆን አይፈልግም። ከዚህ በፊት እሷ እሱን ለማዳን ቲና እሱን ለመግደል ብዙ ጊዜ ስትሞክር ከዛ ነገር እሱን ጠብቀዋለች። እና እኔ በችግሬ ጊዜ አንቺ ካጠገብ የሆነች እኔን ከችግር ጠብቀሽኛል። አሁን ደግሞ አንቺ ችግር ሲደርስብሽ እንደዚህ ሊጎዳሽ የሚፈልግ ሰው ሲመጣ የትም አትሄጂም፣ እዚህ ሆነን ችግርሽን አብረን እንጋፈጣለን ብሏታል ማለት ነው። ያው እሱ አሁን ላይ አሳይመንት የሰጠው ለካሌብ ይመስላል። እኔ ያው አርጅቻለሁ፣ ሽማግሌ ነኝ፣ ከጉሮምሳ ጋ ታግዬ ትሁትን ነጻ ማውጣት አልችልም። ስለዚህ አንተ እሷን አድናት እሷን ታደጋት እሷን ጠብቃት ብሏታል። ና እዚህ ጋም ዳኒም ያው አሁን እያወራ እንዳለው ከትዉት ጎን እንደሚሆን ና ከካሌብ ጋር አንድ ላይ ሆኖ ይሄንን ሰውዬ ከትዉት መጠበቅ አያቅታችሁም ማለት ነው። ሰውየው ደግሞ ያው ቀነገደብ ሰጥቷታለ ትዉት ይሄንን ነገር አስቢበት ና ወደ ሀገራችን እንመለሳለን፣ ከዛ ወደ ፍቅራችን ተመልሰን አንድ ላይ እንደ በፊቱ አብረን እንሆናለን። ያንን ነገር ካላደረግሽ ደግሞ ሰዎቹ ተጎጂ ናቸው። አስበሽበት በቅርቡ ነገርኝ። እናም ደግሞ መልስ ራሱ እሺ እንዲሆን ፈልጋለሁ ብሎ እዛ ጋር እሷ እንድትመልስለት የሚፈልግ የሚያስፈልገውን መልስ ራሱ አስቀድሞ ነግሯታል ማለት ነው። በዚህ መሃል ደግሞ እነሱ አሁን እዛ ቤት ቁጭ ብሎ እየተማከሩ ነው። ለአራት ሆኖ እዛ ጋ ትውትማለች ዳኒ፣ የካሌብ አባትና ካሌብ ሆኖ እዛ ጋ እየተማከሩ ነው። እዚጋ ደግሞ እሷን የሚያድና ሰውዬ ለቲና አንድ የነገራት ነገር እዛ ቤት ውስጥ የሚካሄደውን ነገር እየተከታተልሽ ነገርኝ ብሏታል። እና እነሱ እዚህ ጋር አሁን ሰውየውን ለመጠበቅ ሰውየው ምን አይነት ሰው እንደሆነ እና ምናልባት የሱ ደካማ ጎን የሚባለውን ነገርም ትውትን እየጠየቋት ነው። ሰውየው ከመጀመሪያ ጀምሮ ማን እንደሆነና እንዴት እሷን ፍለጋ እንደመጣ ማለት ነው ትውታውን እዚህ ጋር ያለው ነገር እንዳለ እያብራራች ለካሌብና ለዳኒ የካሌብም አባት እዛ ጋ አለ። ለእነሱ ስትነግራቸው እነሱ የሆነ እቅድ ማውጣታቸው አይቀርም። እንዴት ይህን ሰውዬ ወይ ለህግ አሳልፈን እንሰጣለን ወይ ደግሞ እንዴት ከዚህ እንዲጠፋ እናደርጋለን ብሎ እነሱ የሆነ እቅድ ቢያቅዱና የሆነ ወጥመድ ቢዘረጉ ራሱ እዚህ ጋ ደግሞ ቲና እዛ ቤት ነው ያለችውና እነሱ የሚያደርጉትን ነገር ከስር ከስር እየተከታተለች ለሰውየው አሳልፋ እንደምትሰጥ ግልጽ ነው ማለት ነው። ያው ሰውዬ ቀድሞ ደግሞ እነሱ ያዘጋጁለትን ወጥመድ ካወቀ መቼም የእነሱ ወጥመድ ውስጥ አይገባም። ይሄ ነገር ደግሞ ለካሌ ለካሌብና ለዳኒ ነገሮችን በጣም ከባድ ያደርግባቸዋል ማለት ነው። በቀላሉ እሱን ለመያዝ ወይ ደግሞ እሱን በህግ ቁጥጥር ስር ለማዋል በጣም ችግር የሚሆንባቸው ይሆናል ማለት ነው። ያው ትክክለኛ መንገድ መሆን የነበረበት ከሁሉም ነገር በላይ ቲና ነበር። መጀመሪያ ላይ ከዛ ቤት እሷን ማስወጣት የነበረባቸው አሁን ላይ ያው እሷ እያለች ያለችው ሁሉንም ሰው ተቀይሬያለሁ፣ እንደውም ከዚህ በፊት ላደረኳቸው ነገሮች ራሱ በጣም ተጸጽቻለሁ፣ ብላ እንደ ተቀየረ ሰው አድርጋ ነው እዚህ ጋር ሁሉንም ሰው እየሸወደች ያለችው ማለት ነው። ሙሉ ለሙሉ ባይሆንም ግን ሁሉም ሰው በትንሹ ቢሆን እሷን እያመኗት ይመስላል ማለት ነው። እዚህ ጋር ደግሞ ዳኒ ትንሽ ተጠራጥሯታል። የቲና እንደዚህ መቀየርእና ና የቲና እንደዚህ እየተቅለሰለሰች ጥሩ ሰው መምሰል የሆነ ጥያቄ ፈጥሮበታል። ምን እያደረገች ነው እቺ ልጅ፣ ምን ለማድረግ እየሞከረች ነው ብሎ የሆነ ነገር እየሰራች እንደሆነ እሱ ጠርጥሯል። ግን ደግሞ ምን እንደሆነ ሊያውቅ አልቻለም ማለት ነው። እሷን ደግሞ መጀመሪያ ላይ ዳኒንም ወጥመድ ውስጥ ለማስገባት ያዘጋጀችለት መረብ ከእኔና ከኤደን አንዳችንም ምረጥ፣ እኔን ከመረጥከኝ አብረን ተጋብተን እንኖራለን፣ እናም ደግሞ ካሌብን ዛሬውኑ እፈታዋለሁ ብላ ነበር የነገረችው። ዳኒ ደግሞ እዛ ጋ ኤደንን ምን ያህል እንደሚያፈቅራት ግልጽ ስለሆነ እዚ ጋ እሷን ከቲና ጋ ማወዳደር አይፈልግም። እሷ ምርጫ ውስጥ አትገባም፣ እሷ ብቸኛዋ ምርጫ ነች ብሎ እዚ ጋ ቲናን እንደማይመርጣትና መቼም ከእሷ ጋ መሆን እንደማይፈልግ ነግሯታል ማለት ነው። ይሄ ነገር ደግሞ ቲናን ትንሽ ያበሳጫት ይመስላል። ለዛም ነው ኤደንን እቤት ስትመጣ አሸነፍሻ አይደል እያለች የሹፈት ሳቅ እየሳቀችባት ነበረ ማለት ነው። ከሳቋ ደግሞ አንዳንድ የምንረዳው ነገር ቢኖር እዛ ጋ ኤደን ላይ ወደፊትም የሆነ ነገር ልታደርግ ትችላለች ማለት ነው። እዚህ ጋር አሁን ቲና ዳኒ እንደምታፈቅረውና እንደምትወደው ግልጽ ነው። ለዛም ነው ከዚህ በፊት ካሌብን ንብረቱን ወስዳ ወይ ደግሞ ከሱ ጋር ያለውን ነገር ተካፍላ ከዳኒ ጋር አንድ ላይ ተጋብታ ለመኖር ነበር እቅዷ። ግን ደግሞ እዚህ ጋር እሱ ኤደንን መርጧልና ይሄ ነገር በጣም ስላናደደት ወደፊት ኤደንን መበቀለዋ አይቀርም ማለት ነው። አሁን ላይ ለሷ በጣም አንገብጋቢውና አስቸኳዩ ነገር የካሌብን አባት ማስወገድ የሚለውን ነገር ነው። ንብረቱ እንዳለ በሱ ስም ስላለ እሱ ከሞተ ካሌብ ደግሞ ብቸኛ ልጁ ነው፣ እዚህ ጋር ሽማግሌው ሌላ ልጅ ስለሌለው ካሌብ ንብረቱን ይወርሳል። እሷ ደግሞ እዚህ ጋር ህጋዊ ሚስቱ ነች። ወደ ህግ ራሱ ስትሄድ እሷ ነች ህጋዊ ሚስት። ስለዚህ ያለውን ንብረት ለእሷ አካፍል ስለሚባል ቲና ይሄንን ነገር ስለምታቅ አሁን ላይ በጣም አስቸኳዩ፣ አንገብጋቢው ነገር ለእሷ የካሌብን አባት ማስወገድ የሚለው ነገር ነው። በእርግጥ ከዚህ በፊት የካሌብ አባት ለዳኒ አንድ አሳይመንት ሰጥቶ ነበር። እሷን ቅረባትና ምን እንደምታደርግ ወይ ደግሞ ምን ለማድረግ እንደምታቅድ ቀስ ብለ ተከታተል ብሎት ነበር። ዳኒ ደግሞ እዛ ጋር ኤደንን በጣም ስለሚወዳትና እሷን ማጣት ስለማይፈልግ ዳኒ ሄዶ ቲና ጋር ከታየ ኤደን ይደብራታል። ስለዚህ አሁንም ከሷ ጋነ ከሷ ጋር ያለህን ነገር መቀጠል ፈልገ ነው እሷ ጋር የሄድኩ ስለምትለው ሁሌ የሚጣላሉ ይሄ ነገር ስላሳሰበው ነው አሁን ላይ ከቲና ጋር መሆን ያልፈለገው፣ እንጂ እዛ ጋር የካሌብ አባት እንዳዘዘው እዚህ ጋር ቲናን እንደመረጣትና ከሷ ጋር መሆን እንደሚፈልግ ያንን ነገር ያለውን ነገር እንዳለ ሁሉንም ነገር ለኤደን አስረድቶ ኤደን ደግሞ እዛ ጋር ዳንኤል እንደተወጩና እንደተለያዩ አድርጎ ከቲና ጋር እንዲሆን የመታ ክደለትና ቲና የምታረጋቸውን እርምጃዎች የምታቀዳቸውን ነገሮች ሁሉ እሱ ቀርቦ ቢከታተላት ኖሮ ምናልባት አይታወቅም። ስለዚህ ሰውዬ ትሁትን ፍለጋ ስለመጣ ሰውዬ ለእሱ ልትነግረውም ትችላለች ማለት ነው። ግን ደሞ አሁን ላይ ዳኒ እሷን መቼም እንደማይመርጣትና ከሷ ጋር መሆን እንደማይፈልግ ነግሯታልና ከዚህ በኋላ ዳኒ ራሱ ተቀይር ያለው በቃ ኤደንን ተቻለው ስለዚህ አንቺ ጋር ልሆን ብሎ ወደ ሷ ቢሄድ ራሱ ቲና ካሁን በኋላ እሱን አምና ወደ ራሷ አታመጣውም ማለት ነው። ያው ከሰዎቹ ጋር ወይ ደሞ ከካሌብና ከአባቱ ጋር እንደሆነ ታውቃለች። እዚህ ጋር ደግሞ መጀመሪያ ሀሳቡን ነግሯት ተመልሶ ደግሞ አይ ተቀይሮ ያለው ከአንቺ ጋር ብሆን ይሻለኛል ብሎ ቢመጣ እሷ ልታምነው አትችልም ማለት ነው ምናልባትም እሷ ታምድ ራሱ ይሄ ሰውዬ ትሁትን ፍለጋ የመጣ ሰውዬ ያንን ነገር ላይ ይቀበላት ይችላል። ይሄ ነገር በኔና ባንቺ መሀል ብቻ ይቅር፣ ሌላ ሰው እንዲያውቅ አልፈልግም ሊላትም ይችላል ማለት ነው። ያው ዳኒ ከመጣ እኔን አደጋ ላይ ይጥላል ብሎ ስለሚያስብ ማለት ነው። በተለይ አሁን ደግሞ ሽማግሌው ማታ አስፈራርቶ ያንን ነገር ደግሞ ደውሎ ለትሁት ከነገራት በኋላ አሁን ላይ ቲናን እያላት ያለው ሰዎቹ እኔን ማየት የለባቸውም፣ ነገሮችን ሁሉ በድብቅ ነው ማድረግ ያለብኝ ብሎ በፊት መንገድ ላይ ወጥቶ እንደሚታየው ሳይሆን አሁን ላይ የሚያደርገውን ነገር ሁሉ ተደብቆ ማድረግ እንደሚፈልግ እየነገራት ነው ማለት ነው።